ብታምኑም ባታምኑም ይህን ቀን በጣም ነበረ ስጠብቀው የነበረው ና እግዚአብሔር አምላክ ደግሞ ይህን ቀን አድርሶልናል። እንግዲህ እንደምታዩት ጨረቃዎቻችን ከእናትና ከአባታቸው ጋር ከተፍ ብለዋል። እግዚአብሔር ይመስገን። የዛሬው ቀን የተለየ ቀን ነው። ባይዘወይ ማለት ነው። በጣም ትልቅ ነገር ነው። እንደዚህ ያስባችሁታል። የሚስታችሁ አባት፣ ከዛ ደግሞ የባላችሁ እናት በአንድ ላይ ተገናኝተው እናንተም ከነሱ መሀል ሆናችሁ የምታሳልፉት ጊዜ ቤቴ በጣም ነው የሚለየው ና ብቻ አላቅም ይህንን ቀን ያሳየን እግዚአብሔር ይመስገን። ቀጣዩን ደግሞ ደስ ከዚህ በተሻለ ተውበው ብቻ አላቅም ፈጣሪ አምላክ ያሳየናል። ሁላችሁም በጸሎታችሁ በድዋችሁ አግዟቸው። እኔ አላቅም ዛሬ ብዙ ማውራት አልችልም። ታውቃላችሁ ባህል ሲደስ ወዲህ ብሰኛል። ትንሹም ትልቁም ነገር ነው የሚያስብሰኝና ማርያምን የሆነ እንባ የመጣኝ ታውቃላችሁ፣ እንባ ተናነቀኝ ማለት ነው። ያ የሆኑ ምንድን ነው? በመጀመሪያ ደረጃ እንግዲህ ጨረቃዎች ከትንሽነታቸው ጀምረው ሲተዋወቁ፣ ሲሰሩ አይታችሁ ከሆነ እነዛ ትንሽዬ ልጆች አድገው ትልቁ ነው አየናቸው። ከዛ ደግሞ በፍቅር ሲጣመሩ ጀምሮ አብረን እያየናቸው ነበር። አሁን ላይ ደግሞ እዚህ ላይ ደርሰዋልና እግዚአብሔር ይመስገን። ፈጣሪ አምላክ ምን ይሳነዋል? አንዳንዴ ሰዎች ይህን ነገር አታደርጉትም ያሏችሁ ነገር አድርጋችሁ ታሳያችላችሁ። እናንተ ራሱ ያለላሰባችሁት ወይ ደግሞ ያልጠበቃችሁት ነገር ሆኖ ታገኙታላችሁ። እና በብዙዎቻችሁ ህይወት እንደዚህ ይመስለኛል። ብዙ ሰዎች እዚህ ደረጃ አደርሱም ተብላችሁ ተነቅፋችሁ፣ ከዚህ ፍቅር ይህን ፍቅር አትቀጥሉትም ተብላችሁ ተነቅፋችሁ፣ ግን እስቴል እስከዛሬ ድረስ ያላችሁ ሰዎች እርስ ማርያምን በጣም ነው ደስ ያለኝ። አምሶ ሀፒ ይህን ቀን ደግሞ በጣም ነበር የምጠብቀው። ሙሽዬና ጋሽዬ በአንድ ላይ ሆኖ ምናምን እንዲመጡ እንዲያመጡ እንፈልግ ነበረ ምናምን። ግን ሁሌ እንደምላችሁ የሰው ልጅ የሆነ መገፋፋት ምናምን እንደዚህ እንደዚህ ምናምን ማለት ብዙም አልወድም እና ሰው የፈለገውን የሚመቸውን ነገር ነው የሚያደርገው። ብቻ ግን ምኞቴም ስለተሳካ ደስ ብሎኛል። ዛሬ የዛሬ ቪዲ በቃ ያበደ ነው። ምክንያቱም ሙሽዬ ያለችበት ጋሽዬ ያለበት እና የሆነ ትልቅ ነገር ይመስለኛል። ቤተሰብ ይሄ ነው ብዬ መገመት አልፈልግም። ግን ሀብና ናኔንም እንደምታያቸው ልክ እንደነሱን አንድ አይነት የለበሱት ምናምን የሆነ ትልቅ ትልቅ ነገር እንዳለ አውቃለሁ። ይህ እየተሰማኝ ነው እና ያው እንግዲህ የዛሬው በዓል እንደምታውቁት አማች አማት ምናምን የሚጠራሩበት ጊዜም ነው ቀንም ነው። ያንንም ተመልክተው በመሆኑ በጣም ደስ ብሎኛል። ግጥም የምትችሉ በግጥ ግጥማችሁ እንደው ጻፉልኝ፣ መቤቴን እኔ አነባለሁ በኋላ ማለት ነው። ያው ዛሬም ባላነበው ነገ ከነገ በኋላ ማለት ሲሻለኝ ማለት ነው። መረበሽ እንዲሁም ዩቱበር የሚሆናችሁ ግጥም የምታውቁ ቲክታከር ሚሆናቸው ግጥም እኔ ምንም እውቀቱ ስለሌለኝ የሰውን እውቀት ማበላሸት አልፈልግም። እና አልችልም እና ብቻ በጣም ደስ ብሎኛል። እግዚአብሔር ይመስገን። የእኔ ውዶች መጀመሪያችሁንም መጨረሻችሁንም ፈጣሪ እያሳየን ነው እና ወደፊት ያለውን ህይወታችሁንም መብራን ትጠብቅላችሁ። አይ ዶንት ኖ ብቻ የሆነ ትልቅ ነገር ይመስለኛል። እንግዲህ እንዳልኳችሁ ብሩኬ ዛሬ አዲስ ነገር አለ ብሎ ሸር ያደረገው ደግሞ እንዴት እንደሚያምሩ ይሉኝማ እኔ ምላችሁ እሙሽዬና ቅምጥሌን ስታያቸው ግን እሙሽዬ ብላ የወለደቻት ልጅ አትመስላችሁም? እመቤቴን ይሆን በቃ፣ ልጇ ነው የምትመስለኝ፣ እናቷ ነው የምትመስለኝ፣ ለምንደሆን አላውቅም። ጋሽዬ እነ ብሩ ኬንም እዩዋቸው። በጣም ነው የሚጓደሩት። በጣም በቃ የሆነ እንዴት አርጌ ልንገራቸው። ሌላኛው አብርሻ ልጅ ቅምጥሌ በጣም ነው የምታምሩት። ብቻ ለሁላችሁም እንደዚህ የሚወደድ እየተከበረ ቤተሰብ ይስጣችሁ። እመቤቴን እንደዚህ አስባችሁታል። ባላችሁን ቤተሰብ ሲወድላችሁ፣ ሚስታችሁም ቤተሰብ ሲወድላችሁ፣ ኦማይ ጋድ ህይወት በቃ ተቃና ትለዋለህ። ይሄ ነው እና በጣም ደስ ብሎኛል እንግዲህ ቅምጥሌም ዛሬ ከእናትሽ ጋር ብሮራም ከአባት ጋር ብቻ ፏ ብላችሁ ምን አይነት ፕሮግራም ሊሆን ይሆን አላቅም። መገመት አልፈልግም። አንዳንዴ ግምት ስጠት ይሆናል እንዳንድ የሚውነት ይሆናል ብቻ ግን ደስ የሚል ጊዜ እንደሆነ አልጠራጠርም። እንግዲህ ናኔና ሀብም እንደምታያቸው አንድ አይነት ልብስ ለብሰው በዚህ በፍቅር መጥተዋል። ይህንም ፍቅሩ ናችሁ ላየኋችሁ በጣም ደስ ይለኛል። እንደዚህ ነው የሚያምርባችሁ። ማርያምን፣ የሰው ልጅ አይጣላ፣ የሰው ልጅ አይክፈው፣ የሰው ልጅ አይደብረው። በቃ ይሄ ጥል እንደው ከሀገራችን ንቅል ብሎ ይውጣ። ሁሌ ፍቅር ይሁን። ሁሉም ሰው የተጣላ የሚታረቅበት ዘመን፣ ሲንግልም የሆነ የሚያገባበት ዘመን፣ ስደትም ያለን ወደ ሀገራችን የምንገባበት ዘመን ያደርግልን ማርያምን። እረ እንደው አይደ ሌላ ጊዜ ኮ ደህና ነኝ እኔ፣ በዓል ሲመጣ ግን አይ ውስጤ ላይ ራሱ በጣም ብዙ ነገር ብዙ ብሶት ነው የሚያለብ የሚመስለኝ ማለት ነው። ማርያምን የሆነ ነገር ሳይ በቃ መዝሙር ሳይ ስሰማ እንትላለሁ ሙዚቃ፣ የሰው ልጅ እንዴት አንድ አይሆንም? በቃ ዝም ብዬ ከዛ ደግሞ ተወት ባካችሁ። ምን ልበላችሁ? ዝም ብላችሁ እንደ እና ብቻ ለቤተሰብ እንኳን ደስ አላችሁ ለማለት ነው። በጣም የብዙዎቻችሁ ምኞት ነበረ። በጣም እንደዚህ አምሮባቸው እንዲመጡ አምሮባቸው መጠዋል። እንኳን ደሳለን እንኳን ደሳላችሁ። ወዳችኋለሁ። ሰብስክራይብ አድርጉ። ቅምጥሌን ሁለት መቶ አምሳ ኬ ቡራንም ሶስት መቶ ኬ ያስገቡልኝ። አላቢ ጋይስ መልካም ጊዜ ይሁንላችሁ። እስኪ ንጠብቅ ምን እየተፈጠረ ነው ምንድን ነው የሚለውን አብረን እናያለን ማለት ነው። መልካም ቆይታ።